አስፈሪው የአልሸባብ እቅድ በኢትዮጵያ ላይ። የሶማሊያ መንግስት መዳከምና የአልሸባብ ጠንክሮ መታየት፣ አልሸባብ ከዋና ከተማዋ ሞቃዲሾ 30 ኪሎ ሜትር ርቀት ላይ ይገኛል። የሀገሪቷ ፕሬዝዳንት ጦር ሜዳ ውለው ማደር ጀምረዋል። ችግሩ ከፍቷል። ቡድኑ በኢትዮጵያ ላይ ያለው እቅድና በሶማሊያ እያገኘ ያለው ስኬትም መርዶ ሆኗል። ይህንን ጉዳይ በዝርዝር እንመለከተዋለን። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሆኑ። አልሸባብ የኢትዮጵያዋ ሶማሌ ክልል ግዛት ናት፣ እስላማዊ መንግስት ስመሰርት ከኬንያና ከኢትዮጵያ ነጥቄ ታላቋን ሶማሊያን መሰረታለሁ የሚለው ትልቁ ሀሳቡ ነው። አሁን ላይ አልሸባብ በሶማሊያ አይሎ ታይቷል። የሀገሪቷ መሪ ውሎ አዳራቸውን ጦር ሜዳ ማድረግ ጀምረዋል። የአልሸባብ ጥያቄው ሶማሊያ ውስጥ ብቻ አያበቃም። የኢትዮጵያ ሶማሌ ክልልን ከኢትዮጵያ በመንጠቅ ከኬንያ ደግሞ ሶማሊኛ ተናጋሪዎችን በመንጠቅ ታላቋን ሶማሊያን የመመስረት ጥንስስን ይዞ የሚታገል ቡድን ነው። አልሸባብ በሶማሊያ በገጠሩ ክፍል በርካታ ቦታዎችን ይዞ በሸሪያ ሕግ ያስተዳድራል። ከሀገሪቷ ዋና ከተማ ከሞቃዲሾ 30 ኪሎ ሜትር ባልሞላ ራዲየስ ከመንግስትና ከተለያዩ የመዋጮ ጦር ሰላም አስከባሪ ጋር እየተዋጋ ይገኛል። አልሸባብ በገጠሩ የሶማሊያ ክፍል ጠንካራ መሰረትን እንደጣለ ይነገርለታል። በዚህም ግብር ይሰበስባል። የከሰል ማዕድናትን በመሸጥ ገቢ ያገኛል። የኮንትሮባንድ ንግድን በማዘዋወር ገቢ ያገኛል። በሌላ በኩል ከዓለም አቀፍ እስላማዊ የተለያዩ ቡድኖች የገንዘብ ድጋፍ ይደረግለታል። በዚህም አልሸባብ በሶማሊያ መጥነ ሰፊ ጥቃትን ማድረሱን እንደቀጠለ ነው። ከተባበሩት መንግስታት ድርጅት የሰላም አስከባሪ ጦር እስከ አፍሪካ ህብረት ተዋጊ ጦር አልሸባብን በሚፈለገው ልክ ሊያሸንፈው አልቻለም። አሁን ላይ ደግሞ አልሸባብ ከሶማሊያ መዲና ሞቃዲሾ አስር ኪሎ ሜትር ወጣ ብሎ ኬላ በመጣል ገቢና ወጪውን ሲቆጣጠር ታይቷል። የሀገሪቷ መሪ በዋና ከተማቸው ላይ ከግድያ ለጥቂት አምልጠዋል። የኢትዮጵያው መሪም ሞቃዲሾ ሊረግጡ ጥቂት ደቂቃ ፋብሪካዎች ሲቀራቸው በአውሮፕላን ማረፊያ አቅራቢያ የሮኬት ጥቃት መድረሱም የሚታወስ ነው። ሆኖም አሁን ላይ አልሸባብ በሶማሊያ ላይ እያካሄደ የሚገኘው መስፋፋት የሶማሌውን ፕሬዚዳንት ብቻ ሳይሆን ኬንያና ኢትዮጵያንም አስግቷል። አልሸባብ በተለያዩ መንገዶች ራሱን ሲያደራጅ መቆየቱንም መረጃዎች ይጠቁማሉ። አልሸባብ በየአመቱ አንድ መቶ ሚሊዮን ዶላር ከባህር ላይ ዝርፊያ ካፈናና መሰል ኃይል ተግባራት ገቢ እንደሚያገኝም ነው መረጃዎች የሚጠቁሙት እዚህ ላይ ከተለያዩ ዓለም አቀፍ እስላማዊ ቡድኖች የሚ የሚደረግለት ድጋፍ ሳይጨመር ማለት ነው። አሁን ላይ ደግሞ የሶማሊያው ፕሬዝዳንት በአስተዳደራቸው ውስጥ የጎሳ ክፍፍል እያየለ በመምጣቱ ፕሬዝዳንቱ ድጋፋቸው በሶማሊያ እየቀነሰ ስለመምጣቱ ይነገራል። በምስራቅ አፍሪካ የዘር ፖለቲካ ለፖለቲካዊ ችግሮች መነሻ መሆኑ ይታወቃል። እንደ ደቡብ ሱዳንና ሱዳን ባሉ ሀገራት የዘር ፖለቲካ መጠነ ሰፊ ችግርን ሲፈጥር ታይቷል። የሶማሊያው መሪ ሀሰን ሸክ መሐመድም ከሀዋድል ጎሳ የተገኙ በመሆናቸው በሀገሪቷ ከሚገኙ ታላላቅ የጎሳ አባላት እየተገፉ ስለመሆናቸውም መረጃዎች እየወጡ ነው። በዚህም ምክንያት የአልሸባብ ድጋፍ ከፍ እያለ ስለመምጣቱም መረጃዎች ጠቁመዋል። የኢትዮጵያውያን ሶማሊያን ክልል ግዛታችን ናት የሚለው አልሸባብ ብቻ አይደለም። በሀሰን ሼክ መሀመድ አስተዳደር ውስጥ የሚገኙ አንዳንድ ባለስልጣናትም ይህንን ሀሳብ ያቀነቅናሉ። ኢትዮጵያና ሶማሊያ በቀይ ባህር የወደብ ፍለጋ ምክንያት እሰጣ አገባ በገቡበት ወቅትም ይህንን ንግግራቸውን ሲያስተጋቡ ተደምጠዋል። ባለፈው ዓመትም አልሸባብን ጨምሮ አንዳንድ የሶማሊያ መንግስት ባለ ባለስልጣናት ኢትዮጵያ ግዛታችንን ወስዳለች ብለው ያምናሉ። ዝም ብንላት ቀይ ባህርን ልትወስድ መጣች፣ ጦርነቱ ከተጀመረ ግዛታችንን እናስመልሳለን ሲሉ መሰማታቸው የቅርብ ጊዜ ትውስታ ነው። ሶማሊያ ጊዜ ቢመቻት ይህንን ጥያቄ ልታነሳ እንደምትችል ምንም ጥርጥር የለውም። አልሸባብም አንዱ ጥያቄው የኢትዮጵያና ና የኬንያ ሶማሌዎችን ወደ ሀገረ ሶማሊያ ጠቅልሎ በመያዝ ታላቋን ሶማሊያን መመስረት ሀሳቡ ነው። ይህ ሀሳቡ አዲስ አይደለም። በዚህ አድባሪ ተጀምሮ መክኗል። የሶማሊያ ከኢትዮጵያና የኬንያ ግዛት የመንጠቅ ቅዠትም ታሪካዊ ነው። አሁን ላይም የአልሸባብ እየተጠናከረ መምጣትና የሀሰን ሼክ መሐመድ አስተዳደር በጎሳ ፖለቲካ ትብታብ ውስጥ መውደቁ ስጋትን ፈጥሯል። በእርግጥ አልሸባብ በሶማሊያ እስላማዊ መንግስት የመመስረት ሀሳቡ ቢሰምርለት እንኳን እንዳሰበው ከኬንያ እና ከኢትዮጵያ ጋር ተዋግቶ አለኝ የሚለውን የግዛት ቅዠቱን ያሳካሉ የሚለው ጥያቄ ምልክት ውስጥ የሚገባ ነው። አሁን ላይ ግን አልሸባብ የተለያዩ ሀገራት የመዋጮ ጦር ቢዘምትበትም ተቋቁሞ ውጊያውን ቀጥሏል። በርካታ አመታትንም ሶማሊያውያንን እያስጨነቀ ይገኛል። በዚህ ወቅትም የሶማሊያ መንግስት የአልሸባብ እየተጠናከረ መምጣት እጅግ አሳስቦታል ነው የተባለው። የሀገሪቷ መሪ ጦር ሜዳ መዋል ማደርም ጀምረዋል። የኛው ሀገር መሪ ጦርነቱ ሲከፋ ቤተመንግስቱን ጥለው ጦር ሜዳ እንደሄዱት አይነት ሀሰን ሽክ መሐመድም ጦር ሜዳ ውሏቸውን እያደረጉ ነው። ይህም የአልሸባብ መጠናከር ምንኛ እንደከፋ ማሳያ ነው የተባለ ነው። የአልሸባብ መንግስት መሆን ለኢትዮጵያና ና ለኬንያ መርዘኛ እሾህ ነው የሚሆነው። አሁን ላይም ችግሩ አሳሳቢ ሆኗል። ቃን ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሆኑ።